አሜሪካ ሲአይኤ ታውቃላችኋል? የደህንነቱ መስሪያ ቤት ከባዱ ምን አለ? በቅርቡ ታቦተ ጽዮን ኢትዮጵያ ውስጥ መኖሯን አረጋግጠናል አሉ። ሞባይል አላችሁ፣ ኢንተርኔት አላችሁ። መቼም ተራ ነገር ታዩበት አላችሁ ብዬ አላምንም። ጭንቅላት ሲከፈት እጅግ የተለየ ዘይት አለ ውስጡ። 86 ቢሊየን ነርቮች አሉት እዚ ውስጥ። እግዚኦ! ተጠቅማችሁበታል ግን እንድትንቀሳቀሱ ምግብ እንድትጎርሱ የሚያደርጉት እነዚህ ናቸው እነዚህ ተቋረጡ ማለት አፍ ተሳሰረ ማለት ነው መፈታትም አይችልም ከባድ ነገር ነው አይደለም እና የሚገርመው ጭንቅላታችን ሲታይ ስንት አጥንቶች ብቻ ያሉት ሀያ ሁለት የእኛ አይኖች የፈዘዙት በቲክቶክ ነው የእኛ አይኖች የፈዘዙት የጠቆሩት ጭንብስብስ ያሉት ፌስቡክ በማየት ሊሆን ይችላል የእግዚአብሔር መንፈስ የትኛው አካላችን ላይ እንደሚያርፍ አናውቅም ማለት ነው እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ነቢየ እግዚአብሔር ዳዊት በመዝሙር 138 በቅንፍ 139 ቁጥር 14 ላይ በተናገረው ቅዱስ ቃል ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን ቅዱስ ቃሉ እንዲህ ይላል፣ ግሩምና ድንቅ ሆኜ ተፈጥሮ ያለሁና አመሰግንሃለሁ። እስቲ አብረን እንበለው። ግሩምና በሉ እስቲ ድንቅ ሆኜ ተፈጥሮ ያለሁና አመሰግንሃለሁ። ይህን ርዕስ የመረጥኩበት አዳም አባታችን የተፈጠረበት መታሰቢያ ነው። እግዚአብሔር አምላክ በዕለተ እሁድ ሰማይና ምድርን ሲፈጥር የፍጥረት መደምደሚያ ጉልላት ያደረገው በስድስተኛው ቀን በአርያው በአምሳሉ የፈጠረው አዳም አባታችን ነው። ስለዚህ ዳዊት ደግሞ ተፈጥሮን በማድነቅ ግሩምና ድንቅ ሆኜ ተፈጥሮ ያለሁና አመሰግንሃለሁ በማለት ግሩም መሆኑን ድንቅ መሆኑን ተፈጥሮን እያደነቀ ፈጣሪ ፍጥረታት እግዚአብሔርን አመስግኗል። ስለዚህ በዛሬው ትምህርታችን እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዳዊት አባታችን ግሩም ተፈጥሮን ድንቅ ተፈጥሮን እንዳደነቀ ሰውነታችን ሁሉ ማድነቅ ብንጀምር ሰዓትም አይበቃንም። እኔ ግን ሶስት ወይም አራት ተዋሳታችንን እግዚአብሔር ለምን እንደሰራው፣ እንዴት እንደሰራው፣ ምን ያህልና ውብና ድንቅ መሆኑንም ከነምሳሌው ጭምር እንማማራለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን፣ ጥበቡን ለሁላችን ይመግለጥልን። እንግዲህ ሰው ሲባል መጀመሪያ የሚታየው አካሉና መጨረሻ የሚታየው አካሉ ምንና ምን ናቸው? ሰው ሲባል የመጨረሻዎቹ ምኖቹ ናቸው? አንድ ሰውን ግለጡት ብትባሉ እንዴት አድርጋችሁ ነው የምትገልጡት? ከራስ ፀጉር እስከ ግር ጥፍር በቃ የሰው መገለጫ ያ ነው። ከራስ ፀጉሩ እስከ ግር ጥፍሩ ተብሎ ሰው ይገለጣል። እና እግዚአብሔር አምላክ ደግሞ ከራሱ በላይ ፀጉርን ከእጁ ጣት በላይ ጥፍርን ወይም ከእግሩ ጣቶች መጨረሻ ላይ ጥፍርን የሰውነቱ መጨረሻ ላይ ደግሞ ቆዳን አድርጓልና እነዚህ ሶስት ነገሮች በጣም አስገራሚ። እግዚአብሔር በነዚህ ተፈጥሮቻችን እንድንማርና ስራውን እንድናደንቅ ፈቅዷልና ዳዊት አባታችን ግሩምና ድንቅ ሆኜ ተፈጥሮ ያለሁና አመሰግንሃለሁ ይላል። እንግዲህ የሰው ውጫዊ አካላቱን ስንመለከት የራስ ጸጉሩን፣ የግር ጥፍሩንና ቆዳውን ስንመለከት ተፈጥሯቸው፣ አሰራራቸው፣ ውስጣቸው ያለው ንጥረ ነገር ተመሳሳይ ነው። ለምንድነው እግዚአብሔር አምላክ ራስን ከላይ ፀጉርን ከላይ ጥፍርን መጨረሻ አድርጎ ከላይ ደግሞ በቆዳ ወይም በቁርበት የሸለመን ስንል በጣም በጣም ከምናስበው በላይ ብዙ ታላላቅ ምስጢራት አሉት። እንግዲህ ፀጉርም፣ ጥፍርም፣ ገላንም ብናስባቸው ሁሉም ተመሳሳይ፣ በሳይንሱ ዓለም ደግሞ ኬራቲን ከሚባል ፕሮቲን የተሰሩ ናቸው። እንግዲህ ጸጉርን ሁሌ ሳስበው የሚያስደንቀኝ ጸጉራችንን ስንቆረጥ ያመናል? ያመናል ወይ? ጥፍራችንን ስንቆረጥ ያመናል? አያመንም። እግዚአብሔር እንዳያመን አድርጎ ፈጥሮታል ማለት ነው። እንዳያመን አድርጎ ቢፈጥረው ኖሮ፣ ለምሳሌ ትንሽ ነገር ስትወጋን ወዲያው ሲግናል ወደ አይምሯችን ይላካል፣ ወግቶሃል ይላል፣ እንደነግጣለን። ራሳችን ግን ጸጉራችን በተለይ ሲቆረጥ አያመንም። ጥፍራችን ሲቆረጥ አያመንም። በጣም የሚገርመው ቆዳችንን በተመሳሳይ መልኩ ከሰውነታችን ሲረግፍ አያመንም። ጸጉራችን ይበቅላል፣ እንላጨዋለን፣ እንደገና ይበቅላል። ጥፍራችን ይበቅላል፣ እንቆረጠዋለን፣ እንደገና ይበቅላል። ቆዳችን ይረግፋል፣ እንደገና ይተካል። ራሳቸውን እያፈረሱ እያደሱ የሚኖሩ አድርጓቸዋል። በጣም በጣም የሚገርም ነው። የራስ ጸጉርን ስንመለከተው ውስጡ ያለው ምንድን ነው? የሞተ ሴል ነው። ጥፍርም ላይ ብትመለከቱት፣ ጸጉርም ላይ ብትመለከቱት የሞቱ ሴሎች ስለሆነ የመጨረሻ የነርቭ ጫፍ የለውም። ስለዚህ እንደ ልባችን መቁረጥ እንችላለን፣ ጥፍራችንን መቆረጥ እንችላለን። ሰውነታችንን በተመሳሳይ መልኩ ይረግፋል። ይሄ እግዚአብሔር ድንቅ ስራው ስለሆነ ግሩምና ድንቅ አድርገ ፈጥረኸኛልና ምንልሃለሁ ይላል። አመሰግንሃለሁ በማለት ዳዊት ያመሰግናል። እና የቆዳንም ነገር ስናስበው በጣም ይገርማል። በሰውነታችን እንደሚታወቀው ከአስር ትሪሊየን በላይ ሴሎች አሉ። እግዚአብሔር መቼም ድንቅ አድርጎን ያዋቀረን ድሮ ዳዊት አባታችን ሰውነቴ በስውር በተሰራ ጊዜ ላይ የተሰወሩትን ሐዋሳት የሚያቅማን ነው እግዚአብሔር ነው። ዛሬ ደግሞ አለም በሰራው መሳሪያ የውስጥ አካል ሲመረመርና ሲታይ ወደ አስር ትሪሊየን ሴሎች ሲኖሩ ቆዳችን ደግሞ 16 መቶኛውን ይዟል።